ክሌቱ አይሩጋ መበከዩ ብካዬ ሁለቱ ሽማግሎች እያቄምናህና ባለቀሱ ጊዜ ይላል። ረከቡ ወለተ ዘታስተሰሪ ጌጋየ ኃጢአት የምታስተሰሪ ልጅ አገኙ። ኃጢአት ታስተሰሪ ያል ድንግል ማርያም ኃጢአት እንዲደመሰስ ታደርጋለች። ኃጢአት እንዲጠፋ ታደርጋለች። ረከቡ ወለተ ዘታሰሰር ይገይ ለወንጌላውያን ሁሉን ዘኮነ ተንም በወንጌል ላመን ለሁላችን መጠጃ የሆነችን ድንግል ማርያምን አገኙ ይልና ኢያቄምና ሐና ወለዱ ሰማይ። ይህን ሰማይ እዩ ይቀና ብላችሁ እስቲ እዩት። ኢያቄምና እና ዛሬ ሰማይን ወለዱ ይላል። እንኳን ደስ ያላችሁ፣ ሰማይን ወለዱ።

ፀሐይ ምስራቅ ምስራቃት አለው ደግሞ ሊቆዝ ያያዘና ምስራቅ ምስራቃት ሙፃ ፀሐይ አላት። የምስራቁ ምስራቅ አላት። የምስራቅ ምስራቅ ሙፃ ፀሐይ የፀሐይ መውጫ ፀሐይ የጽድቅ ኢየሱስ ክርስቶስ ነው። ይሄ ሰም ነው። ምንጊዜም ፀሐይ የሚወጣ በምስራቅ አይደለ? አዎ፣ በምስራቅ ነው የሚወጣ። ምስራቁ ደግሞ ሰማይ ነው። ይህ እዚህ ሰማይ በዚህ ያለው ሰማይ ምሳሌ ድንግል ማርያም ስትሆን፣ ምስራቅነቷም እሷ ናት። ምስራቁም እሷ ናት። ፀሐዩ ደግሞ እውነተኛው። ይህ ፀሐይ ይወጣል ይገባል፣ ጨለማው ይፈራረቀዋል፣ እንዲያው ይላል። እሷ ግን ሁል ጊዜ ፀሐይ ዘያበርህ ዘልፈ ዲበ ቅዱሳን ፀሐይ ዘይአር ወማኅቶት ዘይጠፍ የተባለው በመጽሐፈ ጌዳል፣ የማይጨልም የማይጠፋ ጨለማ የማይፈራረቀው እውነተኛውን ፀሐይ ክርስቶስን ስለወለደች ሰማይ ተባለች። እያጨምና ሰማይን ወለዱ የአምላክ መገኛ ማለት ነው። ሰማይ ዳግሚትም ትባላለች። ሁለተኛ ሰማይ ድንግል ማርያም ናት። ዛሬ እሷን በዓል ስናከብር ነቢያት እጅግ እጅግ ደስ ብሏቸዋል። እውነቱን ለመናገር እነሱን ለማዳን እንደተወለደች ቅዱስ ያሬድ ሊቁ ዮም ፍስሐ ኮነ በእንተ ልደታ ለማርያም ማና ወያቄ ይላል ዛሬ ደስ ሆነ ደስ። እንኳን ደስ ያላችሁ! እንኳን ደስ ያላችሁ! ከኢያቄምና ከሐና ድንግል ማርያም ዛሬ ስለተወለደች ይሁን። ፍስሐ ሆነ፣ ዛሬ ታላቅ ደስታ ተደረገ፣ ደስታ ሆነ። ቅዱስ ያሬድ ለምን የተወለደች ብለን ስንጠይቀው ከመት ቤዙ ነቢያተ ያተ ቤዛነቷን አመጣልህ ድንግል ማርያም ቤዛዊት ዓለም ናት። ቤዛዊት ዓለም በሉስ ይውላችሁ ቤዛዊት ዓለም። አው ኢትዮጵያዊው ሊቅ ቅዱስ ያሬድ ከመት ቤዙ ነው ያላት እንጂ ቤዛ አትባልም አላለም። ማንን እንቀበል? ዘመኑ እኮ አስቸገረና አወዛጋቢ ዘመን። ከመት ቤዙ ነብያተ ወጻድቃነ አይደል ያለት ነቢያትን ጻድቃንን ትቤዣቸው ዘንድ ታድናቸው ዘንድ። አማን ተወልደት መብርሃን። ኧረ መብርሃንን እስኪ በሉ መብርሃንን በሉ እስኪ፣ መናን መብርሃንን በሉ እስኪ። እንዲህ በጂ እኮ ነው የምንምል፣ በተለይ እኛ የአብነት የቆሎ ተማሪዎች መማያችን፣ አረ መብርሃንን። አይደለም ስንለምንስ በእንተ ስማ ለማርያም ስለ መብርሃን። ይሄ እኮ ስራው ዛሬ እኮ ነው። አማን ተወልደት መብርሃን ብሎ መብርሃን ያላት የአብነቱ መምህር ቅዱስ ያሬድ ያወጣላ ስም እኮ ነው፣ እመብርሃን። እዚያ ተያይዞ እኮ ነው። አሁን ሁሉም ዝም ብሎ እመብርሃንን እመብርሃንን የምንል እኮ አባታችን ቅዱስ ያሬድ ስሟን ምን አላት? አማን ተወልደት እመብርሃን። እውነት በእውነት እመብርሃን፣ ዛሬ ተወለደች የብርሃን እናት ተወለደች አለ። ታዲያ ከመትቤዙ ካላት እንዴት ቤዛ አትባልም? ሌላው ይትባረክ እግዚአብሔር ወይ ታቆስሙ ይላል። አሁንም ቅዱስ ያሬድ ስለ ቤዛነቷ ተባረክ እግዚአብሔር ወይ ታቆስሙ፣ እግዚአብሔር ይክበር ይመስገን፣ ወይ ታቆስ ስሙም ይመስገን። እስመ ኪያኪ ሰናይተ ዘፈጠረ ለቤዛ ብዙሃን፣ ቤዛነቷ እንደማመጣው ደገመው፣ ለቤዛ ብዙሃን። የዛሬው በዓል እኮ ነው፣ የዛሬው ድጓ ነው። ሁለቱም የዛሬ የልደታ ድጓ ነው። እስመ ኪያኪ እስመ ፈጠረ ሰናይ ተጫጭ ዘፈጠረ ለቤዛ ብዙሃን ለብዙዎች ቤዛ አድርጎ አንቺን ፈጥሯልና ይትባረክ እግዚአብሔር እግዚአብሔር ይመስገን እንዲያል እኮ ነው አባቶቻችን ሊቁ ቅዱስ ያሬድ እኮ እግዚአብሔር ይመስገን ብሎ እግዚአብሔርን የምታስመሰግን ምታስመሰግል ልጅ እኮ ነው የተወለደች ኢያቄምና ሐና የወለዱ እኮ ይወለዱ ዛሬ እግዚአብሔርን የምታስመሰግን ነቢያት እግዚአብሔርን የሚያመሰግኑባት ሐዋርያት እግዚአብሔርን የሚያመሰግኑባት ሰማዕታት መከራለ ወደ ገድል የሚሄዱበት ጻርቃን ወደ ገዳም የሚሄዱበት አምነው በሱ የሚኖሩበት አምላክን የወለደች ቤዛ ናት። ቤዛው ይትባላል ለቤዛ ብዙሃን ይልና፣ ቻጅ ዘፈጠረ ለቤዛ ብዙሃን፣ እስመ መሠረት አንቲ ለሕይወት ሁሉ ዓለም ለዓለም ሁሉ አንቺ ለመዳን ለመዳን መሠረት ነሽና ነ ያላት እኮ መሰረት ናት ድንግል ማርያም። ለመድኃኒትነት ለቤዛነት መሰረት ናት። ኢየሱስ ክርስቶስም ቤዛ የተባለ ከሷ ተወልዶ እኮ ነው። እውነቱን ለመናገር ቤዛ ኩሉ ዓለም ዮም ተወልደ የተባለ ቤዛ ሲባል እኮ ልደቱ ከሷ እየተነገረ ነው አብሮ። ዮም ቤዛ ኩሉ ዓለም ዮም ተወልደ ያለውን ቤዛ፣ ዛሬ ተወለደ ቤዛ። ይህንን ቤዛ የሚለውን ስም መድኃኔ ዓለም በተዋህዶ ቃል ከስጋ ጋር ተዋህዶ ቤዛ የሚለው ስም የተጠራበት ከእመቤታችን ተወልዶ ነው ተወልዶ ነው። ቤዛ የተባለ ቅዱስ ስጋው ክቡር ደሙ የዓለም ቤዛ ስለሆነ ቤዛ ኩሉ ዓለም ይላል። ታሪኩ እንደሚታወቀው ሰፊ ነው። ወደ ዝርዝሩ አልገባም። ዛሬ እመቤታችን ተወልደትም ብርሃን የብርሃና አምስት ሺ አምስት መቶ ዘመን አያቄምና ሀና ማን ነው? አዳምና ሔዋን አዘኑ። ከመ ትቤዙ ነቢያት ጻድቃነ ነቢያት ጻድቃን እነሱን አድናለች ሲል፣ ነቢያትም ጻድቃን ሀጣንም ወደ ሲወል ይወርዱ ነበረ። ወደ ሲወል ይወርዱና ከሲወል ግን መከራ ጻድቃንን አያገኛቸውም ነበር። ይህ የራሱ ስራ ነው። ነፍሶም ውስጥ ለጻድቃን ጻርቃን ውስጥ እደ እግዚአብሔር ይላል። የጻድቃን ነፍሳቸው በእግዚአብሔር እጅ ተይዟል። ወይ ለከፎም ላይ በስቃይ ስቃይም አላገኛቸውም። ግን ቦታው ገነት ስለተዘጋች ሌላ ቦታ የለም። የስጋ ቦታ ይህ አለ፣ አሁንም አለ፣ ትናንትናም ነበር፣ ዛሬም አለ፣ እስኪያልፍ ድረስ የነፍስ ቦታ ደግሞ ገነት ነበረች፣ ስለተዘጋች እስክትከፈት ድረስ የጻድቃንም የኃጣንም የነቢያትም ነፍስ ወደ ሲኦል እየወረደች መከራ ግን አያገኛቸውም። እዚህ ላይ ነው የሚለየው። እዚህ ላይ ነው ጻድቃን አላቸው። ከመ ትቤዙ ነቢያት ወ ጻድቃነ ጻድቃን ከሆኑ እንዴት ነው የምታድናቸው ቢባል ወደ ሲኦል ወርደው እግዚአብሔር ባወቀ ቦታ አስቀምጦ መከራ ያገኛቸው ነበር። እሷ እስክትወለድ ድረስ ስትወለድ ግን አምላክ ደግሞ ከእሷ ከተወለደ በኋላ ገነት ተከፈተችና ነቢያትም ጻድቃንም ወደ ገነት ስለገቡ ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደትም መብራሃን አለ። ነቢያትንም ጻድቃንንም ታድናቸው ዘንድ ዛሬ ተወለደች ይላል። እንግዲህ እንደሚታወቀው ሃናና ኢያቄም በመካንነት ለብዙ ዘመን ኑረዋል። ልጅ ስጠነ እያሉም ስለት ተስለዋል፣ ለምነዋል። እግዚአብሔርም እስመሬ ህማማ አላመቱ እንዳለች ቅድስት ድንግል ማርያም የሀናን ሐዘኗን ልመናዋን ሰማ። የነቢያት ትንቢት ደረሰ ተፈጸመ። ሲፈጸም እመቤታችን በፈቃደ አምላክ በብስራተ መላክ ተጸንሳ ግንቦት አንድ ቀን ዛሬ በአድባረ ሊባኖስ ተወለደች ይላል። አድባረ ሊባኖስ በኢየሩሳሌም ያለ ዋሻ ነው። እምሊባኖስ ትወፅ መራት ሙሽራይቱ ከደጋው ከተራራው ተወጣለች። እምግበበ አናብስት ወመ አድባረ አናምርት ይላል ከአንበሶች ጉድጓድ ከነብሮች ተራራ ሙሽራይቱ ተወጣለች ይላል። አዎ ለጊዜው የተወለደችበት አድባረ ሊባኖስ አንበሶች በዚያ ያድሩ ነበር። ከተራራውም ነብሮች ይኖሩ ነበር። ወደ ምስጢሩ ግን አናብስት የተባሉ ነገስታት ናቸው። አናምርት የተባሉ ካህናት ናቸው። የእመቤታችን ትውልዷ ነገዷ በአባቷ ከዳዊት ወገን፣ በእናቷ ከአሮን ወገን እንደሆነ መጽሐፉ ይናገራል። እና አናብስት አናምርት የተባሉ ቤተ መንግስትና ቤተ ክህነቶች ናቸው። እመቤታችን ከቤተ መንግስት ከቤተ ክህነት መወለዷን ለማጠየቅ በአድባሬ ሊባኖስ ተወለደች። ንፍሮ እያቄም አምጥቶ ሰጣት ይላል። ንፍሮ ለምን ሆነ? ንፍሮ ጥሬ ታላቅ ምግብ ነው። የከተማው ግን ዳቦ ነው እንጂ ቆሎ ብዙ አይበላም። ትበላላችሁ ዳቦ ነው። ዳቦ ሀዳቦና ቆሎ ማንም ያጠነክር ምን አላችሁኝ? ቆሎ ነው የሚያጠነክር አልተፈጨም እኮ እንዳለ ነው አየኸው ዳቡ እኮ ተፈጭቶ ምን ብሎ ምን ብሎ ብዙ ነገር ጎሎታል ኋላ ነው የመጣ ቆሎ ግን እንዳለች ናት ሀይል አላት አንድም አባቶቿ ሃናንያ አዛሪያ ሚሳኤል በሀገር ባቢሎን ሳሉ ይላል አበነ በቁላተ ምድር ጥሬ ስጠነ ብለው በልተው ነበረ የነቢያት ምግብ ነው ባጭሩ ንፍሮ ቆሎ የነቢያት ቀድሞ የነቢያት ኋላም የሐዋርያት፣ በዘመነ ሰማይታትም እንዲሁ የሰማይታት ምግብ ኋላም የባሕታውያን ምግብ። የሚገርማችሁ ነገር ረቡዕና ዓርብ ዛሬ በየገዳማቱ የሚበላ ንፍሮ ነው። ንፍሮና ቆሎ ነው። ዓርብ ዓርብ፣ አሁን ዛሬ ዓርብ ነው አደለ? ዓርብ ዓርብ ንፍሮ ነው የሚቀቀል ንፍሮ ነው የሚቀቀል በየገዳማቱ። ይህ ሥርዓት ነው። ቀላል አይደለም። ይህ ስርዓት እንደሚፈጸም እግዚአብሔር ስለሚያውቅ ለጊዜው በማጣት ነው። ለምኑ ያገኘው እያቄም ንፍሮ ስለሆነ ነው ይባላል። ውስጡ ግን የመናንያን የባይታውያን ምግብ ስለሆነ እግዚአብሔር ይህን ምግብ ለሐና ፈቅዶላታል። እግዚአብሔር አምላክ ንፍሮ በገዳም ይቀቀላል። ዓርብ ዓርብ አንድ ሀዘን ነው። ስቅለተ ክርስቶስ ዓርብ ስለሆነ አዘንተኛ ከቤቱ እንደሄደ ምንድን ነው የሚበላ? ምንድን ነው የሚበላ? ንፍሮ ነው። አዘንተኛ ሲመጣ ንፍሮ ነው የሚቀብ፣ የሚቆገል የሀዘን ምግብ ነው። እኛ ደግሞ መድኃኔ ዓለም ክርስቶስ ለእኛ ሲል ስለተሰቀለ አባቶቻችን ገዳማውያን ባይታውያን በገዳም አርባ አርብ ንፍሮ ቀቅለው የሚበሉ ሀዘንተኞች ነነ በሞተ ክርስቶስ በስቅለተ ክርስቶስ አዘንተኞች ነነ ሲሉ ንፍሮ ይመገባሉ። ዛሬም ስርአቱ አለ።